ድምፃዊ ያሬድ ነጉ ሰሞኑን ቃሊቲ ማረሚያ ቤት ኮንሰርት ለማዘጋጀት ወደዛ ወደ እስረኞች ወይም ወደ ታራሚዎች ባቀናበት ሰዓት ላይ ድምፃዊቷ በርካቶችን ያስደመመችው ታሳሪዋ የቀድሞዋ አርቲስት የነበረችው ፍሬህይወትን በማስመልከት ባለቤቷ ባለቤቴ በግፍ ነው የታሰረችው፣ ፊቲ ተጓድሏል፣ ተዛብቷል በማለትም እንዲም ምላሽ ሰጥቷል። አንደኛው ምስክር አቶ ባህሩ እዛው ጋር ተናግሯል። እኔ ነኝ የሰጠዋቸው የቴሌቪዥን ቪዛውንም ምንሆንን ትኬት ነው የሰጠዋቸው እኔ ነኝ፣ እሱ አይደለችም ብሎላ ተናግሯል። ሰሞኑን በማህበራዊ ሚዲያ ያሬድ ነጉ ለየት ባለ መልኩ ወደ ቃልቲ በመውረድ ታራሚዎችን ኮንሰርት በማድረግ ቢያንስ አንድ ቀንም ቢሆን ይደሰቱ በማለት በዓለ ትንሳኤን ወደዛ በማቅናት ከነሱ ጋር ማክበሩ የሚታወስ ነው። አብዛኞቹ ታራሚዎች ግር ብሎ ነበር የተቀበሉት። በተለይ ሴት ታራሚዎች ጋር ነበር ባሉን ያከበረው። ምክንያቱም አብዛኞቹ ሴቶችን ሴት ልጅ እናት ሀገር እየት እንደሆነች በዛው ደግሞ ተስፋ እንዳይቆርጡና በተለይ ለመቀየርም ሁሉ ነገር ዝግጁ እንዲሆኑ አሁንም ሁሉም ህዝብ እንደመወዳቸው ለማሳየትም ነበር ያሬድ ነጉ ፍቅሩን ለመግለጽ ወደዛ የወረደው። ታዲያስ በዚህ ኮንሰርት በሚያዘጋጅበት አጋጣሚ አንድ ድምፃዊት፣ ቀይ ዩኒፎርም የለበሰች የታራሚ ዩኒፎርም የለበሰች ህዝቡን ልጅ አዝላ ስታስደምም በርካቶች ተገረሙ። ታዲያስ ይቺ ከየት መታ ነው ከየት ወታ ነው ወይስ ያሬዶ አዘጋጅቷት ይዟት የሄደችው ሴትን በማለት በርካቶቹ ሀሳብ አቀረቡ። የኋላ ኋላ ስጠራ ግን ትክክለኛ ታራሚ እንደሆነችና በምን ምክንያት ደግሞ እንደታሰረች በርካቶቹ ተረዱ። ታዲያስ ማነችቺ ሴት በማለትም ሰው ማጣየቅ ጀመረ። ከዛም የኋላ ኋላ ስጠራ ክሱን በማስመልከት በዚህ በፊት ዘፋኝ እንደነበረች፣ አሁን ታራሚ እንደሆነች፣ በምን ምክንያት እንደታሰረች ከዚህ በፊት የፍርድ ቤቱ መዝገብን በማስመልከት የወጡት መረጃዎች ያሳያሉ። ክሱም በዚህ ምክንያት ነበር የታሰረችው። ፍሬ ህይወት ስለሺ እንደምትባል ዘፋኝ እንደሆነች ጭምርም ነው። በርካቶችም አልተረዱም፣ ለካ ፍሬ ህይወት ስለሺ ማን እንደሆነች ያን ነበር የተረዱት። አንዳንዶች ግን ያውቋታል። ከዚህ በፊት ፍሬ ህይወት ስለሺን በማስመልከት ክሱም ይመስል ነበር፣ በሳቱ የወጡት መረጃዎች ይመስሉ ነበር። ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍሬህይወት ስለሺ ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ አንዳንድ የሚዲያ ቤተሰቦች ምን ሆና ነው የታሰረችው በሚል ጥያቄ አቅርበዋል።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 እና መሰለው ሲብ ተግባራትን እንዲፈጽሙ በማድረግ ይከፈላቸዋል ከተባለው 500 ዶላር የወር ደመወዝ 200 ዶላር ለአንደኛ ተከሳሽ ፍሬዮ ስለሽ እንዲከፈል በማድረግ በማድረግና ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብር አበሩ በማስተላለፍ በሚያስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰሌ ወሲብ ተግባራትን እንዲፈጽሙ በማድረግ በባይረን ሀገር መቆየት ከሚችሉበት የሶስት ወራት ጊዜ ለተጨማሪ አራት ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳኝ ተጋላጭነት በመጠቀም ወደ አገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረጓቸው በኋላ መጋቢት 15 ቀን 2015 ዓ ም ወደ አገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፊት ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የተደራጁ ና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጄኔራል አቃቤ ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ ቆይቷል። በክርክር ሂደቱም አቃቤ ሕግ በተከሳሾች ላይ ማስረጃ አቅርቦ ያሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ በአቃቤ ሕግ የቀረበባትን ክስ መከላከል ባለመቻሏ ሁለተኛ ተከሳሽም አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራት ና በ30 ሺ ብር የገንዘብ መቀጫው በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራት ና በ75 ሺህ ብር የገንዘብ መቀጮውን እንዲቀጡ ስል ወስኗል፣ በማለት ከዚህ በፊት የፍርድ ቤት ብይንም በማስመልከት ክሱ ምን እንደሆነ ከዚህ በፊት የወጡት መረጃዎች ያሳያሉ። ታዲያ ባለቤቷ ምን አለ? ስለ ፍሬህይወትና ስለ ተበዳዮቹ ያላቸውን ግንኙነት በማስመልከት ምንም ግንኙነት እንደሌላቸው በአካል እንደማይተዋወቁም ነው መጀመሪያ የገለጸው። ስለ ቪዛ ፕሮሰሱን በማስመልከት ማን ቪዛ ፕሮሰስ እንዳደረገላቸው የፍሬህይወት ባለቤት ታደሰ አዳሙ ገልጸዋል። አንደኛው እዛው ጋር ተናግሯል። እኔ ነኝ የሰጠዋቸው የቴሌግራም ቪዛውንም ምንሆንም ትኬት የሰጠዋቸው እኔ ነኝ እሱ አይደለችም ብሎ ሁላ ተናግሯል። ሌላኛው ያለው ይህ ሁላ ቪዛ ፕሮሰስ ስደረግላቸው ፍሬህይወት በሳቱ ሀገር ውስጥ እንዳልነበረች ያደረገላቸውም ደግሞ ሌላ ሰው ነው በማለትም ነው ምክንያቱም ከእነሱ ጋር ምንም የሚያገናኛትም ትውቅም እንዳልነበራቸው ጨመረም ነው የገለጸው እሷ እነዚህ ልጆች ወደ ውጭ በሚሄዱበት ሰዓትም ኢትዮጵያ ውስጥ አልነበረች። ቀጥሎም እንዲህ ስል ነው የገለጸው ፍሬህይወትን በማስመልከት በቪዛ ዙሪያ በአካልም ግንኙነት እንደሌላት ለማረጋገጥም ምንም በአካልም በስልክም አጠቃላይ ቴሌግራም ድውውጥም ሁሉም ነገር የብሔራዊ መረጃ ደህንነት ፍተሻ እንዳደረገ ጭምርም ፈትሾ ደግሞ ምንም እንዳላገኘ ጭምርም ምንም መረጃ እንደሌለ ጭምርም በተለይ ከፍሬ ህይወት ጋር የሚያገናኛቸው ትውቅም እንደሌለ ጭምርም እነሱ እንደተናገሩ ጭምርም ነው እሱ የገለጸው። አጠቃላይ ምናልባት ውጭ አገር ምን ያህል ግንኙነት አድርጓል፣ በስልክ ምንድነው፣ ነው የመረጃ ልውውጣቸው በሚሉ ዙሪያ ወረቀት ላይ ስሟ ስለሌለ፣ ውሉ ላይ ስሟ ስለሌለ ታዲያስ እንዴት ነው ከፍሬ ህይወት ጋር ግንኙነት ያለው በማለትም ለማጣራት ያለውን ነገር ደህንነት ስልኳን በደንብ እንደመረመረ ተቋማትና እንደ ፈተሸ ጭምርም በዚህ መልኩ ባለቤቷ ገልጸዋል። የመረጃና መረብ ደህንነት ስልኳን ወሰደ። ለሁለት ወር በስልኳ ላይ ምርመራ ተደረገ። አንድም የቪዛም ሆነ የትኬት ልውጥ እንደሌለ የተደዋወሉትም አንድም ሪከርድ የሌለ እንዳልሆነ እዛው ላይ ደግሞ ሶስተኛ ምስክር አቶ ባህሩ እኔ ነኝ የሰጧቸው ቪዛና ትኬት ብሎ ተናገረ። በመቀጠልም ከፈሬዮት ጋር በአካልም በምንም እንደማይተዋወቁ ከዚህ በፊትም እሷን እንደማያቋት ጭምርም ነው የገለጹት እነሱ በማለትም እሱም ገልጿል። አጠቃላይ ፍሬዮትም በማስመልከት ምንም ግንኙነት እንደሌላቸው በፕሮሰሱ ላይ ማን እንደነበረ ባህልና ቱሪዝም ፍቃድ ያገኘው ከኢትዮጵያ ባህልና ቱሪዝም የአሊ ፈርዳን ሆቴል ፍቃድ እንዳለው ግንኙነቱ ላይም አሊ ፈርዳን እንዳለበት እንጂ ጭራሽ ከፈሬዮት ጋር ግንኙነት እንደሌላቸውና ከዚህ በፊትም እንደማይተዋወቁ እሷንም እንደማያቋትም ነው የገለጸው። ታዲያስ በዚህ ዙሪያ በቪዛ ፕሮሰስ ዙሪያ እጇ እንደሌለበትም ማስረጃ አለን በማለትም ነው የገለጸው። ከዛ ቀጥሎ ፍሬህይወትስን በአካል ታውቋታላችሁ ወይ ከዚህ በፊት ትውውቃላችሁ ወይ ሲባል አይ እኛ ትውውቅ የለንም አናቃትሙላ። በአካል እኛ የምናውቀው አቤልን ነው። እዛም ባህሬን አገር ከደረሱ በኋላ የተቀበለነት አቶ አሊ ፈርዳ ነው የውትሉ ባለቤት ነው ባለቤቷ ታደሰ አዳሙ ምስቴ በግፍ ነው የተፈረደባት በማለትም ነው ክርክር ያቀረበው። ፍርድ ቤቱ ማየት የሌለበት ፍርድ ቤትም ነው የምስቴን ጉዳይ ያየው፣ ቅሬታውን እያቀረበ ይገኛል። ሌሎች ደግሞ ጥያቄ እያነሱ ያሉት ሚዲያ ላይ የቀረቡ ፊት ለማዛባት አቸኩሉ ምክንያቱም እነሱ ስለዚህ ቪዲዮ ሚዲያ ላይ ስለታየ ነው ወይ? የእሷ ዘፈን ሚዲያ ላይ ስለወጣ ነው ወይ? ለእሷ ፊቲ ለእሷ ተብሎ ነው መዛባት ያለበት ወይ? ያለምንም ምክንያት ልትታሰር አትችልም። ከመሬት ተነስቶ እንዴት ሰው እንዲህ ይፈርዳል? በማለትም ክርክር የሚያነሱትም አሉ። ስለዚህ መታየት፣ መጣራት ፍርድ ቤቱ በወሰነው ጉዳይ ላይ ነጻ ትውጣ ማለት አይደለም ወንጀለኛ ነች በማለት በርካቶቹ ክርክራቸውን እያቀረቡ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። በሌላ በኩል ደግሞ አብዛኞቹ እውነታውና ፊት ይውጣ እውነት ፊቲ በደንብ ፋይሏ እንደገና ይታይ ይፈተሽ በማለትም ቅሬታቸውን እያቀረቡ ይገኛሉ። የሆቴሉ ባለቤት በአሁን ሰዓት ሁለተኛ ተከሳሽ እሱ በሌለበት ፍርድ መሰጠቱ የሆቴሉ ባለቤት በአሁን ሰዓት ባህሪን እንደምኖርና አሊ ፈርዳን እንደምባል የሆቴሉ ባለቤት ሁለተኛ ተከሳሽ እንደሆነ ጀመረም የወጡት መረጃዎች ያሳያሉ። አጠቃላይ ያን በማስመልከትም ነው ባለቤቴ ተበድላለች፣ ተጨቁናለች በማለትም ነው ባለቤቷ ቅሬታን እያቀረበ ያለው። አጠቃላያን በማስመልከትም ነው ሌሎች ደግሞ የግድ ሚዲያ ላይ ስለታየች በዚህ መልክ ብቻ ፊቲ መዛባት የለበትም በማለትም ሀሳባቸውን የሚሰጡት አሉ። አብዛኞቹ ደግሞ እንደገና ፋይሏ ይታይ ይፈተሽ፣ ፊቲ ይታይ፣ ፊቲ ያስፈልጋታል በማለትም ደግሞ ጥያቄ እያነሱ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። አጠቃላያን በማስመልከትም ነው ፊቲ ማንጋ ነው እውነት በፍትህ ነው የተፈረደችው ወይስ በግፍ በሚል ዙሪያ እውነት ፍሬህይወት ይህን ወንጀል ፈጽማ ይሁን ወይስ ሳትፈጽም ፍትህ የቱጋ ይሁን እውነታው የቱጋ ይሁን በማለት ይህ የበርካቶች ሀሳብ እንደሆነ ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከሚኪ ታቦር እንፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።